ፋሚሊያንስ እንዴት ናችሁ? የጨረቃዎች ቤተሰብስ እንዴት ናችሁ? ደህና ናችሁ ወይ? ውሏችሁ የሆነ የሚያስጠላ ሆን አውቃለሁ። ምክንያቱም አዎ እነሱ ላይ ሚዲያው ላይ እነሱ የሚዲያው ድምቀቶች የሉ የሉ፣ የሚዲያው ድምቀቶች የሉ። ምንም አደረገ ቅጥት ቅጥት ቅጥት ነው። በነገራችን ላይ ማለት ነው እንደዚህ አንዳንድ ጊዜ ከሁሉም ነገር ራቅ ብሎ በቃ ራስን ማዳመጥ የሚባል ይባል ነገር አለ። ራስን ማዳመጥ ከሁሉም ነገር እኮ በቃ ሰላም ወደሆነበት እና ምን ልላችሁ ፈልጌ ነው ሰላም እናገኝ ብለው ነው። ከሁሉም ነገር ትንሽ አረፍ እንበል ብለው ነው። እንደው ጭልጥ ብለው የቀሩት ሃይሚዬ ብሩኬ፣ ጭልጥ ብለው ቀርተዋል ሰሞኑን እና ግን ይሄን ድምጽ የሆነበት አገኘሁት እና የቡራን ፎቶም አድናቂው ይመስለኛል እንግዲህ፣ ይሄ ፎቶ የቆየ አይደለም። የትላንትና ወይ የትላንት ወዲያ ፎቶ ነው። እና አድናቂው ይመስለኛል ከዚህ ቆንጆ የጥቁር ቆንጆ ከሆነ ልጅ ልጅ ጋር ቲክታክ ላይ ዞር ዞር ስል ፖስት አድርጎ ታየሁትና፣ ቡራ በቲክቶክ ከች ብሎ አገኘሁት ማለት ነው እና በቃ ሚዲያው ላይ ቲክቶክ ብገባ ዩቲዩብ ብገባ ምንም አዲስ ነገር የለም። በቃ ምንም እንዳለ የአብርሽና የሩታ ጉዳይ ነው የአብርሽና የሩታ ጉዳይ የአብርሽና የሩታ ጉዳይ ሰሞኑን ደግሞ ሚዲያው ላይ እንዳለ በቃ ያሉት እነሱ ናቸው። ሁለተኛ ነገር ደግሞ ጨረቃዎች ስለሌሉ ሚዲያው ጨር ብሏል። ምንም አይነት ድምቀት የለውም። ኧረ ያለ እናንተ ሚዲያው ድምቀት የለውም። ምንም ነገር ምንም ምንም። እና እምልላችሁ ፈልጌ ነው እንግዲህ ከቡራ በላይ ከቅርብ ጓደኞቹ ከቅርብ ቤተሰቦቹ በላይ ከሀይሚ ከቡራ እንዲሁም እዛ ካሉት ፋሚሊዎቹ በላይ ና አብርሽን አናውቀውም። እርግጠኛ ነኝ ከነሱ በላይ ከኛ በላይ እንደሱ ናቸው የሚያውቁት። እና ስለ አብርሽ ይሄ ቪዲዮ ምናልባት የቆየ ሊሆን ይችላል ያሁን ላይሆን ይችላል፣ ይሄ ድምጽ ማለት ነው። ግን የተረዳሁት ነገር ቡራ ምንድነው ያለው ስለ አብርሽና ስለ ሩታ ታሪክ፣ ችሎታ ቢኖረኝ እኔ መጽሐፍ ላይ ጽፌ ባስቀምጠው ደስ ባለኝ ነው ያለው። እሱ በጣም ብዙ መከራ በጣም ብዙ ውጣ ውረድ ብዙ ስቃይ እንዳሳለፉ ነው እዚህ ጋር ተረዳሁት ማለት ነው እና ይህን ሁሉ ስቃይ ሩታ ካሳለፈች ካሳለፉ በኋላ ፍቅራቸውን ትዳራቸውን ለማበርታት በቃ ለማጠንከር ይህም ሁሉ ዳገት ውጣ ወረድ ካለፉ በኋላ ማንም ሰው መጥቶ እኔ እንዲህ ነኝ፣ እኔ እንዲያነኝ እኔ እንደዛ ነኝ፣ እኔ እንደዚህ ነኝ ቢል መደመጥ አለባቸው ብዬ አላስብም። በእርግጥ እንደ ሴት ልጅ ሴት እንደመሆን የመጠን አዎ ያሳዝነኛል፣ የሷም ግን ደግሞ ልጅቷ የመጣችበት አመጣት በጭራሽ የፍቅር አይደለም የ የስም ማጥፋት ነው እና ሲቀጥል ደግሞ ሩታን ሩታ እንደማታቃት እየተናገረች ነው እሷ ደግሞ ጭራሽ ሩታን እንደምታቃት ሶስታቸው ቁጭ ብለው እንዳወሩ ምናምን ነው ስትናገር የነበረችው። የነበረች ሩታ እና አንዳንድ ጊዜ በነገራችን ላይ አሁን የአብረሽን ህይወት አይደለም ማየት ወይም ደግሞ ሩታ አሁን ላይ ያለችበትን ህይወት አይደለም ማየት ብዙ በውስጥ ብዙ በሪል ህይወት ላይ በጣም ብዙ ብዙ እንደዚህ አይነት ችግሮች አሉ። በቃ እኛ ምን ለምንም አይጠቅሙም፣ አይሆኑም ወይም ደግሞ ዋጋ ሲያስከፍሉን ብዙ ስቃይ ሲያደርሱብን፣ ብዙ ሲበድሉን ወይም ደግሞ ራሳቸው ወደው እና ፈቅደው ጥለውን ሄደው ከዛ አሜን ብለን ተቀብለን ከዛ የሆነ ደረጃ ላይ ስንደርስ፣ የሆነ ህይወት ላይ ስንደርስ መተው ለመበጥበጥ የሚሞክሩ ሰዎች የእውነት እኔ በአናታችሁ ተተከሉ ነው የምለው። እኔ በራሴ ህይወት የገጠመኝም ብዙ ስላለ ነው እና በአናታችሁ ተተከሉ። ሰ ሩታ ምትሆን ሩትዬ ተረጋጊ። አንቺ ዋጋ ከፍለሽበታል እዚሁ ህይወት ላይ ብዙ መስዋትነት አሳልፈሻል፣ ብዙ ችግር አሳልፈሻል በዚህ ህይወት እና አንቺ ደግሞ የሆነ ችግር ቢመጣ አሁንም ማሳለፍ መቻል አለብሽ ምክንያቱም ያን ሁሉ ችግር አሳልፈሽ አሁን ጥሩ ነገር ላይ ነው ያለሽው። ስለዚህ ይህን ነገር ደግሞ ማለፍ አለብሽ እንጂ ከአብርሽ ጋር ግብግብ ውስጥ ሌላ ነገር ውስጥ መግባት የለብሽም። ተረጋጌ እና አይዞሽ። በተረፈ ደግሞ ፈጣሪ ትዳራችሁን ይባርክላችሁ። ምቀኛ አይጠፋም፣ ምቀኛ ሞልቷል። በየቦታ ውስጥ ትለወጡ የማይወድ ሰው ብዙ ሰው አለ። የእውነት ነው የምላችሁ።